ውድ የቻናል የተከታታዮች ከዚ ኮሚኒኬሽን ስቱዲዮ በመሆን አዲስ አይዲዮማቲክ ኤክስፕሬሽን ይዤላችሁ መጥቻለሁ። ኤማች ሜድ ኢን ሄቨን። ኤማች ሜድ ኢን ሄቨን የሚለውን አይዲዮማቲክ ኤክስፕሬሽን፣ ሁለት ነገሮች አብሮነታቸው ሲያስደስትን፣ ያንን ያስደሰትና አብሮነትን ለመግለጽ የምንጠቀምበት አይዲዮማቲክ ኤክስፕሬሽን ነው። ይህም አስደሳች ነው፣ ከፈጣሪ የሆነ አብሮነት ነው በማለት የምናደንቀው ሲሆን ያንን አብሮነት ለማድነቅ ኤማች ሜድን ሄቨን እንላለን። ለምሳሌ ባልና ሚስት ወይም እጮኛሞች ፍቅርስ እንደነሱ ነው የምትሉት ካለ ያንን ለመግለጽ ዘር ላቭ ኤማች ሜድን ሄቨን ማለት ይቻላል። ስራውን እሷ ትስራው እሷ ለዚህ ስራን የተፈጠረችው የምንላት ሴት ካለች እሷና ስራዋ ኤማች ሜድን ሄቨን ብሎ መግለጽ ይቻላል። አንድ ሰው ልብስ አምሮበት ስንመለከት እሱና ልብሱ ኤማች ሜድን ሄቨን ናቸው በማለት ማድነቅ እንችላለን። እስቲ ምሳሌዎችን አብረን እንመልከት። በምስሉ ላይ እንደምትመለከቱት እዛ ምስሉ ላይ ያሉት ጥንዶች ፍቅራቸው ከፈጣሪ ነው፣ ጥምረታቸው ከላይ ነው። ያንን የጥምረታቸውን ውበት ለመግለጽ ዘርላ ቪዘ ማች ሜድን ሄቨን ማለት እንችላለን። ሁለተኛውን ስንመለከት በስዕሏ ውስጥ ያሉት ቀለማት ጥምረታቸው በጣም ያምራል። ቀለማቱ በቦታ በቦታቸው እንዳሉ ይታያል። ያንን በቀለማቱ መካከል ያለውን ጥምረት ውበቱን ለማሳየት ዘ ከለርስ ኢንሀር ፔንቲንግ አር ኤማች ሜድን ሄቨን ብለን እንገልጻል። ሶስተኛውን ስንመለከት የምትጠልቀው ፀሐይና የባህር ዳርቻው ዝምድና ከሰማይ ነው ከፈጣሪ ነው። በጣም ውበቱ አስደማሚ ነው። ያንንም ለመግለጽ ዘ ሰንሴት ኤንድ ቢች አር ማች ሜድን ሄቨን ብለን እንገልጻለን። በአራተኛው ላይ ዘ ሲንገር ኢን ደ ባንድ ዌር ማች ሜድን ሄቨን የሚል አርፍተ ነገር ተቀምጦልናል። በዚህ አርፍተ ነገር የተላለፈው መልእክት በአስተያየት መስጫው ላይ እንድጽፉልኝ እጋብዛችኋለሁ። ድርቪወርስ ዛሬ የተመለከትነው አዲማቲክ ኤክስፕሬሽን ማች ሜድን ሄቨን የሚል ነው። የጥምረትን ውበት ለማድነቅ የምንጠቀምበት ፈልጣዊ ንግግር እንደሆነ ተመልክተናል። ይህንም ፈልጣዊ ንግግር ከአጋሮቻችን ጋር፣ እኛ ከስራችን ጋር፣ ከአካባቢያችን ጋር፣ እኛ ከምንመገበው ምግብ ጋር፣ ከለበሰውን ልብስ ጋር እና ከሌሎች ጉዳዮች ልጋር ያለንን ተጣጥሞሽና ያለንን ጥምረት ውበቱን ለመግለጽ የምንጠቀምበት አይዲዮማቲክ ኤክስፕሬሽን ማች ሜድ ኢን ሄቨን እንደሆነ ተመልክተናል። ዲር ቪወርስ፣ እኛ ከሰዎች ከአካባቢያችን ከፈጣሪ ከራሳችንና ከተፈጥሮ ጋር አስደሳች ጥምረትን መፍጠር ለጤናማ ተግባቦት አስተዋጽኦ ከፍተኛ ነው። ሁላችንም የጥምረቱን ተጣጥሞች የጥምረቱን ውበት በማሳደግ የሚመቹን ሁኔታዎችን መፍጠር አለብን። ያን ጊዜ በቀላሉ እንግባባል፣ ሕይወትም አስደሳች ይሆናል፣ እማች ሜድን ሄቨን ይሆናል። ከእኔ ጋር የምትስማሙ ከሆነ የላይክ በተንም ተጫኑ። ለሌሎችም እንዲደርስና እንዲጠቀሙበት አጋሩ፣ ሼር አድርጉ። ያላችሁን ማንኛውንም ሐሳብ በአስተያየት መስጫው ላይ ጻፉልኝ። እመልስላችኋለሁ። ብዬ ተስፋ አደርጋለሁ። ለዚህ ቻነል አዲስ ከሆናችሁ ሰብስክራይብ እንድታደርጉ ጠይቃችኋለሁ። ታንክ ዩ ፎር ዋቺንግ። ሲዩ ኔክስት ታይም ዊዝ አናዘር ዩዝፉል ኤንድ ዩዘብል ኤፒሶድ። ጉድ ባይ።